ኦኬ፣ ሻይ በቃ ጨርሰሃል። እኔ ግን እንትን ለበል፣ እኔ መመዘኛዬ ሰው ጥሩ ነገር መልካም ነገር አደረገ ብዬ በስራው አይደለም ክርስቲያን ክርስቲያን አደለም ብዬ የሚመዝነው። ክርስቶስን ሳያመን አንድ ሰው መልካም ነገር ስላደረገ ያን ሰው መልካም ነገር ስላደረገ በቃ ክርስቲያን ነው ብዬ ወደ ክርስቲያን ነው ብዬ አልደመድምለትም። መልካም ነገር ኤቲስቶችም ክርስቶስን የማያውቁትም ጥሩ ነገር ሊያደርጉ ይችላሉ። መልካም ፍሬዎች ምናምን ሊሰሩ ይችላሉ። ያ መልካም ፍሬያቸው ግን ከክርስቶስ ጋር አንድ ያደርጋቸዋል ማለት አይደለም። ምክንያቱም በክርስቶስ ኢየሱስ አንድ አካል ሆነው አይደለም ይሄን መልካም ስራ የሚያደርጉት። ስለዚህ መመዘኛ አይደለም ይሄ። በመጀመሪያ ትምህርቱ ነው መመዘኛ። ክርስቶስን በትክክል እየተከተሉት ነው ወይ? የክርስቶስን አስተምሮ፣ የሐዋርያትን ትምህርት ልክ ቅዱስ ጳውሎስ እኛ ከሰበክንላችሁ ሌላ የሰማይ መላእክት እንኳን ቢሰብካችሁ እርሶ የተረገመ ይሁን እንዳለው ገላትያ አንድ ስምንት ላይ ከሐዋርያት ውጭ ከነቢያት ከሐዋርያት ትምህርት ውጭ የሆነን ትምህርት እየተከተልኩኝ አይ መልካም ፍሬን አፈራለሁ ብትል፣ አንተ የክርስቶስ አካል አይደለህም፣ ክርስቲያን አይደለህም ነው ሚሉት። ክርስቲያን አይደለህም። ስለዚህ አንድ ሰው ክርስትናው የሚመዘነው በየትኛውም ቦታ ሆኖ መልካም ነገር ስላደረገ አይደለም። ለምሳሌ አሁን እንዳልኩት ከክርስትና ውጭ የሆነ ሰው ጥሩ ነገር ሊሰራ ይችላል። ያ ሰው ክርስቲያን ነው በቃ ጥሩ ነገር አድርጓነተው ሊወሰዳል አይወሰድም። ይሄ መመዘኛ ሊሆን አይችልም። ትምህርቱ ነው መመዘኛ። በአባቶች ትምህርትና በነቢያት ትምህርት ነው ያ ሰው ክርስቲያንነቱ የሚመዘነው። በክርስቶስ ኢየሱስ ክርስቶስ ኢየሱስን መስሎታል ክርስቶስ ኢየሱስ ያስተማረውን ትምህርት ተከትሎታል። ወይም ይሄ ነው መመዘኛው ብዬ ነው የማምነው እኔ። ጨርሻል። ከፕሮቴስታንቶች ጋር ሳወራ የሆነ ልቤ ይደክማል ናቲ። ከሙስሊሞች ጋር የለመድኩት ቂብ ላይ በሙስሊሞች በኩል ስለሆነ ግሩም ይቀጥል። ይቅርታ ማውራት ይቻላል። እሺ መጀመሪያ ደረጃ እናንተ ኦርቶዶክሳውያን ሁለት አስተማሪዎቻችሁን አንድ ወቅት ላይ እኛ ክርስቲያኖች አይደለንም የሚል ሙግት አይቼ ነበር። መምህር ዘበነ ነው ዘነበ የሚባለው እናም ምህረት አብ እኛ ክርስቲያኖች አይደለንም፣ እንደውም ጠላት ያወጣልን ስም ነው፣ እኛ ኦርቶዶክሳውያኖች ነን የሚል አለ። አስጨርሽኛ አስጨርሽኛ፣ አስጨርሽኝ፣ አስጨርሽኝ፣ አስጨርሽኝ እናቱ በቃ እናስጨርስ አስጨርሽኝ። የማየ ይቅርታ አልወድም። አይ አይደለም፣ እንደም ስለማልወድ አስጨርሽኝ። ገብቻለሁ። አይደለም አሉባልታ አይደለም። እናቴ አንድ ሰው ሆስ አንተን አይደለ ቤቱን ኃላፊነት ተረስጠንና እናውራ። ተረጋጋ። የገባኸው እኮ ልታወራ ነው። ዝምልትልም አይደለም። የገባኸው ለምሳሌ እሻ እንዲያዳምጥ መምህር ምረታብ ያለውን ለምሳሌ ሰምቸዋለሁ። ክርስቲያን ብሎ ያወጣልን ሌላ ሰው ክርስቲያን አደለም ስማችን ብሏል። ያ ማለት ሐዋርያ ስራ ምዕራፍ አንድ ላይ ያለው ክርስቲያን ለመጀመሪያ ጊዜ በአንጾቅያ ክርስቲያን ተብለን ተጠራን የተባለበት ማለት ነው። ስለዚህ ክርስቲያንን አሁን ተዋህዶ የሚለውም ደግሞ ያንኑ ነው የሚገልጸው፣ የክርስቶስ ኢየሱስን ቃል ስጋ ሆነ የተባለውን ቃል ዮሐንስ ወንጌል አንድ አስራ አራት ላይ ያንን የሚገልጽ ነው። ክርስትናችንን ነው የሚገልጸው። ሌላ የተለየ ነገር አይደለም። ኦኬ ምንም የመምህሮችሽ ግጭት ምናምን ብለህ የምታመጠው አይነት አይደለም። ሲቀጥል ደግሞ ትስተት የሚናገሩ ግለሰብ ሊሆን ይችላሉ። ያንን እንደ ትምህርት ብዬ ምንትን አልለው ማለት ነው። በጥሩ መንፈስ ብናወራ ጥሩ ነው። እኔም ጥያቄን ያቀረብኩት ሌላ ነገር አላወራሁምና እዚህ ጋ እኔ እኔም እንደሰሞት ሰው አይ ክርስቲያን አይደለንም የሚለውን የእሱንም ትምህርት ስላየው፣ ይህን ትምህርት እንዴት ታዩታላችሁ ነው። ወደ ቀጣይ ነገር ሲሄድ ያው ምንድነው አንድ መጽሐፍ ቅዱስ አማኝንም ብለን የምንቀመጥ ሰዎችን ምንድነው ክርስቲያን ሚያስ ብለን የሚችለው ቢሎ ሲባል እንደ ሀሳቤን ነው የምናገረው። ትልቁ ነገር መሰረታችን ነው አይደለ፣ መሰረታችን ነው መታየት ያለበት። ክርስቲያንን ብለን ለማለት በምንድን ላይ ነው የተመሰረት ነው፣ መሰረታችንስ ምንድን ነው ነው የሚለው ጥያቄ ላይ የሚመጣው እና አሁን እናንተ ፕሮቴስታንት ወይም ቀከል ያለው ግሩም ወንድሜ ጋራ ፕሮቴስታንቶች ወይም ወንጌላዊ ነማኞች ክርስቲያን አይደላችሁም ብለ ስትለን የትኛውን ሐዋርያዊ አስተምሮት ጥሰን ነው ገባ በምን አይነት ሐዋርያዊ አስተምሮታችን ስህተት አግኝተብን ነው ይሄን ይሄን ይሄን ብለ ልትል ነው አሁን ትልቁ ነገር እንትን የሚለው ማለት ነው እና ምን አይነት ምኑን ነው ምን ጠለላቸው የሚችለው የትኛው ስህተታችን ነው? ወንጌላውያን አማኞች በዚህ በዚህ ያስተምሩት በዚህ በዚህ ሐዋርታዊ ሐዋርያዊ ያስተምርሁት ላይ ነው ጥያቄ ክርስቲያን ላለላቸው የሚችለው ነገር በዚህ በዚህ ብለህ ካላልከን፣ አሁን ግልጽ ባልሆነ ነገር አይ እንደዚህ እንደዚህ ነው ብለህ ብትለን ምንም ልንቀበል አንችልም። አይ ይህኛውን አስተምሮትን አምጠና መሰረታችሁ ይህ መሰረታችሁ ክርስቲያን ሊያስብለኝ አይችልም ብለህ ብትለን ኦኬ ብለን መሰረታችን ላይ አስተምሮታችን ላይ ሐዋርያዊ አስተምሮት የወጣው ነገሮቻችን ላይ ልንነጋገር እንችላለን። ከዚያ ውጭ ግን በደፈናው አይ አይመስለኝም ዝም ብሎ በቃ እንትን አይለኝም ቢል ይህ ተገቢነት የሌለው ነገር ዝም ተራ ነገር ነው የሚሆንብኝ። ለእኔ እኔን እንዳንድ ወንጌላዊ አማኝ አይ ይሄ ነው መሰረተ ሃይማኖታዊ መሰረት የተመሰረተው ሐዋርያዊ አስተምሮት ላይ አይደለም። አንድ እንትን በቃ ክርስቲያኑ ሊባል የሚችለው መሰረቱ ነው ሐዋርያዊ አስተምሮት ነው ወይ፣ በነቢያትና በሐዋርያቱ መስተምሮት ላይ የተመሰረተ ነው የሚለውን ነገር ላይ የተሰን ካላወራን በምንድን ነው ልንግባባ የሚችለው? በደፈ ነው ዝም ብሎ ማውራቱ ብዬ ነው። እሺ፣ አይ እኔ ጭቄ እያለቀሰብኝ ነው። እና ከቅድሙ አንተ መሰረቱ ነው ሊለይ ይችለው ያንን ደግሞ ዲቴይልን እንድናወራ ባለቤቱ የፈቀደ ስላልመሰለኝ፣ መልካም እንግዲህ አሁ እኔም ላሳስብ የምወደው ለናቲም ማን ኪንግ ሆስቱን ተናርከው አንድን ነገር በዚህ ሹ ላይ ስናነሳ ዲፕ የሆነ ነገር ካላወራን እና እንትን ካልሆነ ዝም ብሎ ውዥንብር ፈጥሮ አሁንም ከላይ ያለው ነገር ማይጠቅመን ነገር ከመዘላለፍ ያለፈ ነገር አናመጣውም። ገባ ትክክለኛውን ነገር ልናመጣ የምንችለው አልፎ እንትን ነው። እኛ ለዲቴይል ምናምን ነገር ልንገባ ሳይሆን እንዳጋጣሚ እኔ ለራሴ ፈልጌው እንዳጋጣሚ ስለጠየኳቸው ነው፣ እና ዲቴይል እንዲገባ አልፈልግኩኝም። ከላይ ዝም ብላችሁ መልሱልኝ ነው። ለዛ ነው። ሌላ ጊዜ ዲቴይል ሲኖር አስተማሪ ጋብዝና አስተማሪዎች አንድ ሌላ እንደዚህ ፕሮግራም ይዘን በስነስርዓት እንትን እላለሁኝ፣ አይሻልም? መልካም፣ ደስ ይለኛል። እሺ እኔም እንደዚህ በዚህ እኔም ደስ ይለኛል በዚህ ጉዳይ ላይ የምናወራ ከሆነ ችግር የለውም ግን ከላይ ያላችሁ ሁላችሁም ኦርቶዶክስያኖች፣ እኛ እናንተን ክርስቲያኖች ናችሁ አይደላችሁም ብለን አንልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረቷ ሐዋርያ አይደለም ብለንም አናምንም። ያሉ ነገሮች አሉ፣ ክፍተቶች አሉ። በእግዚአብሔር ቃል መሰረት የማንግባባቸው ብዙ ሀሳቦች አሉ። እነዚህ ሀሳቦች ላይ ነው እንጂ ከዚ የዘለለ ጥላቸው የለንም። በጣም ወዳቸዋለሁ። አመሰግናለሁ። ይሄን ለማለት ነው። ተባረኩልኝ። ይመች ከሆነ ይቻላል። እሺ እሺ፣ እንትን አሁን በፕሮቴስታንት ውስጥ ብዙ አይነት እንትኖች አሉ፣ ቤተ እምነቶች አሉ። ቤተ እምነቶች ስልክ ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ ነው የሚባሉ እና እነዛ ሁሉ በጥምቀት ዙሪያ ላይ አንድ አይነት ትምህርት ነው ያላቸው። እኛ የኢትዮጵያ ወንጌላውያን አማኞች ህብረት ወይም ደግሞ አሁን የኢትዮጵያ ወንጌላውያን አማኞች ካውንስልት በሚል ሁለት ህብረቶች አሉ እዛ ውስጥ መሰረታዊ የሆኑ አስተምሮቶች ይህን በጣም ልክ አልፈው ልዩነት የሚሰጡ እንትኖች የሉንም። የምንለያይባቸው ነገሮች አሉ፣ ሁን ይሄ ያለ አይደለ። ዋናው መሰረታዊ ያልሆኑ ነገሮች ብለን የምንላቸው ልዩነቶች አሉ። የጸጋ ስጦታ ላይ የተለያዩ መሰረታዊ ነገሮች ላይ ይህን ያህል ትልቅ ነገር ሰጥቶ ልዩነት የፈጠሩ ነገሮች የሉም። እኔ እስከማውቀው ድረስ። ትልቅ እውቀት አለኝ እያልኩ አይደለም። ጥምቀት አሁን ስለ ጥምቀት ስለ ጥም- አንተ ከየት ቤተ እምነት ነው? የት ነው ቤተ እምነት? እኔ አዲስ ኪዳን። ኦኬ አዲስ ኪዳን። ብዙም ስለ አዲስ ኪዳን አላውቅም፣ ግን አዲስ ኪዳን በጥምቀት ታምናለች። ጥምቀት ለ ጥምቀት ለስርዓት ነው ማለት የምታምነው ወይስ ጥምቀት ለድህነት ብለህ ነው የምታምነው? እኛ ያመነ የተጠመቀ ይድናል የሚለውን ነው የምንቀበለው። ኖ እኮ ጥምቀት ለድህነት ነው ወይስ ስርዓት ነው? ለድህነት ነው ወይስ ስርዓት ነው? ታይ ነው ነው ጥምቀቱ የምንፈጽሙ ለስርዓት ነው። አምነን ድነናል፣ አምነን ድነናል። ምስክርነት እንሰጣለን። ምን አለ መሰለህ እምነትን ለደህነት ብላ ነው የምታስተምረው። መግለጫ ላይ አይተው ከሆነ አዎ፣ በተወሰነ ለማየት ሞክሬያለሁ ያለውን ነገሮችን፣ ግን ይሄ ጠለቅ ብሎ እንትን ያለ ነገር የለም ከመካነ ኢየሱስ ጋር ያለው ከቀደሙት ቤተክርስቲያኖችም ጋር ብዙ የሆኑ ነገሮች አሉ። ግን ዋናው ትልቁ ነገር ምንድነው? መካነ ኢየሱስም እምነት የሚለውን ነገር ስለምታስቀድም እና አሁን ባለው ማለት ልጆች ምናምን አስቀድሞ የሚጠመቁ ህጻናቶች አሉ ምናምን። ነገር ግን ያው ትልቁ እምነት የምትለው ነገሮች ስላሉ ይመስለኛል እንግዲህ ያላቸው ህብረቶች። ጠለቅ ብሎ መካነ ኢየሱስ ያለውን ነገሮች ላይ ይህን ያህል ግልጽ ሆኜ ለዚህ እንዲህ ነው ብዬ የምችለው እውቀት ስለሌለኝ የማላቀውን ገብቼ ባልጸባርግ። አሁን እ ይህ ከዚህ በላይ ግን መሰረታዊ ነገር የለም። ካን አሁን መሰረታዊ ነገሮች ላይ ብዙ ልዩነት የለም ስትለኝ ከዚህ በላይ መሰረታዊ ነገሮች የሉም። አሁን ለምሳሌ አንዱ ቤተ እምነት ጥምቀት ለልነት ብሎ የሚያምን ከሆነ አንደኛው ቤተ እምነት ደግሞ ጥምቀት ለልነት አይደለም ብሎ የሚያምን ከሆነ ይህ ትልቅ መሰረታዊ ችግር ነው። አደለ ኪንግ ወይ? እኔ አሁን ትልቁ ነገር ኪንግ፣ አሁን አንተ እንደ ፕሮቴስታንት አንድ ወይም ደግሞ የወንጌላማ ይነብልስል፣ ትልቁ ነገር ትኩረት የምሰጠው ነገር አምንሃል ወይ በኢየሱስ ክርስቶስ አዳኝነት አምነሃል ወይ ነው። ገባ ለዛ እምነትህ ለሚያስፈልገው የጥምቀት ስርዓት ምስክርነት ላይ እንትን ንፈጽማል ምናምን ነገር ብዬ ሳይሆን እኔ አሁን አንተን መጥቼ እንዳሁን እንትን ልበልና ዛሬ ወንጌል እነገርኩ ነው። ኬን ወንጌል ተቀበልክና ይህን ወንጌል ተቀብለ ነገ አያድርገውና ወይ ወደ እግዚአብሔር ብትሄድ አልዳንክም ማለት አልችልም፣ ስላልተጠመክ የእኔ ትልቁ ነገር ምንድን ነው? ወንጌሉ የምናገርም ያንን ወንጌል በልብህ አምነህ በአፈ መስክርሃል ወይ የሚለውን ነገር ነው ትኩረት ሰጥቼ እንትን የምልህ። ልመወል ስመጣ ከዛ በኋላ ጊዜ በፈቀደልህ በኖርክለት ሰዓት ውስጥ እድሜ ግን የጥምቀት ስርዓቱ መፈጸም አለብህ ወይ? እሰየው እኔ አሁን አንድ ነገር ልንገርህ። ምናልባት አባቴ የኦርቶዶክስ ቤተ እምነት ተከታይ ነበረ መጀመሪያ ላይና አባቴ በጣም ታሙ በነበረበት ሰዓት ላይ ያው ወንጌልን መሰከርንለት ጥምቀት የሚፈጽምበት አካሄድ ውስጥ አልነበረ ማልጋሪ ታሙ ስለነበረ ስለዚህ አባቴ ወደ ጌታ ሄደ የጥምቀት ስርዓቱ ሳይፈጽም። ስለዚህ እኔ አባት አልዳንም አለልም? ድኗል። አምኖ ተቀብሎ ነው። በእንደዚህ አይነት በነገድኝ ሳይሆን አምነክ እድሉ እድሉ እያለክ መጠመቅ ባችል ድናለ ብለን ምታስበው፣ ለምን ይከለክለዋል አንድን ሰው? አሁን እኛ ጋር ምንድን ነው ያለውን

ይቅርታ፣ አይ እንዳይረዝምብን ብዬ ነው። ሌሎችም ሰዎች ቁጭ ስላሉ እንዳይረዝምብን ይቺን ብቻ እንድትመጡ ስለ ወይወይ ደግሞ ይቀር ይቆየኝ የምትል ከሆነ ችግር የለም፣ ማቆየት እንችላለን። ግን እኔ የምፈልገው ሰው ስላመነ ብቻ አልጠመቅም ቢል ይድናል አይድንም? ስርዓት ነው አንተ እኮ ስርዓት ነው ብልሃል አይደለ? ባይጠመቅም ችግር አለው በአንተ ማለት ነው። ስርዓት ነው ካልክ በአንተ ቤት አስተምሮ ቤት አስተምሮ ስርዓት ነው ብልሃል። ስለዚህ አልጠመቅም ምስክርነት ነው። ስለዚህ ይድናል ምስክርነት ነው የጥምቀት ስርዓት ምስክርነት ነው። ገባ ሞቱ ከጌታ ጋር ሞች አለ ከጌታ ጋር ተነስቻል የሚሉ ምስክርነት የሚሰጠው ነገር ነው። ያ ነገር ለእኔ ጥምቀት ያለው ነገሮች ላይ ማለት ነው። ስለዚህ ቢፈጽመው የመጠመቅ እድሉ ያለው ካልተጠመቀ አልጠመቅም ቢል ይድናል ማለት ነው። ለምንድን ነው አንደኛ ነገር የሰው አልጠመቅም የሚልበት ሞቲቭ ምንድን ነው ለምንድን ነው ያንን ጥምቀት መፈጸም እንዳለበት እያወቀ አልጠመቅም ያለበት ነገር እኔ ደግሞ ማነሳለሁ አይ ነው ነው ለምንድን ነው ማያምንበት ነው ነው ይህ ሰው መጀመሪያ አላምንበትም ይሁን ጥምቀቱ ይህ ጥያቄ አንተ እንደዛ ላትል ትችላለህ ግን እንደዛ የሚሉ ሰዎች አሉ በቃ ምኛለው በእምነት ብቻ ነው ማምነው። ጥምቀት ስርዓት ነው። አንተም እኮ ብላል፣ ጥምቀት ስርዓት ነው ብላል አይደለ? ጥምቀት ስርዓት ነው ብላል ለድህነት አይደለም። ግን ለቤተክርስቲያን የተሰጠ ስልጣን